በቀላሉ በጣም ቀላል ምግብ በጣም የሚጣፍጥ ምግብ ወንድሜ ሰርቶ አብርቶኛል። ሰላም ጤና ይስጥልኝ ወድሜ የተከበራችሁ ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ እየተረሹ ይበልልኝ። እንግዲህ ው ቀጥታ ወደ ምግቡ ወስዳቸዋለሁ። መጀመሪያ ሽንኩርቱን ላጠ። ከዛ ሽንኩርቱን ልጦ ሲጨርስ ሽንኩርቱን አጠበ። ከዛ እየከተፈ ነው አሁን በጣም የሚገርም የሚጥም ምግብ በቀላል ለይቶ ውስጥ ሰርታችሁ መብላት የምትችሉት። ከዛ እንግዲህ ሽንኩርቱን ያው ከሰል ተቀጣጥሎ ነበረ እያቁላላ፣ ያው ግብ ቃሪያም አለ እንግዲህ። ከዛም ሽንኩርት ምናምን ሲያለሙ አብዛኛውን ጊዜ የሚጠቀሙት ምግብ ይሄንን ነው። ከዛ ትንሽ ጨው ጨመረ። ሽንኩርት፣ ቃሪያ ምናምን ሲያለሙ ያው በቤት ውስጥ አይመጡም። ከራቅ ያለ ቦታ ሆድ ያለበት ቦታ ስለሆነ የሚያለሙት ዱቄት፣ ጨው፣ ዘይት፣ በርበሬ ይዘው በቃ ድስታቸውን ይዘው አብዛኛውን ጊዜ ቀን በቀን የሚመገቡት ምግብ ይሄንን ነው። ያው የሚሰራው ከስንዴ ዱቄት ነው። በዛ እንግዲህ ያው እንደዚህ ሽንኩርቱ ከበሰለ በኋላ ዘይት አደረገ። በጣም ነው የገረመኝ። በጣም ቀላል ነው ግን እንደዚህ ለመጀመሪያ ጊዜ ይከብደናል ካለመዱት፣ ግን እነሱ በአምስት ደቂቃ በአስር ደቂቃ ያደርሱታል። ከዛ የሚበቃውን ዘይት ከጨመረ በኋላ ከዘይቱ ጋ ደግሞ ሽንኩርቱ ይጠበሳል። አሁን በርበሬ ጨመረ። በጣም ሲምፕል ነው። ማለት ለመጀመሪያ ስንሰራው ይከብዳል ግን እንደዚህ እንዳይሁት በጣም ቀላል ነው። እስኪ ደግሞ ሰርቼ እራሴ ስሰራ ደግሞ ቀጣይ ቪዲዮ ለቅላቸዋለሁ። እንደሱ ግን እምችል አልመሰለኝም። ያው ለዚህ ቻናል አዲስ የምትመጡ ቤተሰቦች ግን ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ ቪዲዮ ለሁሉም ተደራሽ እንዲሆን ሀሳብ አስተያየት እየሰጣችሁ አበረታቱኝ። ይህ ቻናል አዳዲስ ነገር ሲኖር የተለያዩ ነገሮች የሚቀርቡበት ነው። ከዛ እንግዲህ ስንዴ ድቀት እዚህ ጋር ተነፍቶ ተዘጋጅቷል። ተዘጋይቷል ጨውና በውሃ ብቻ ነው የሚያወቁት። ጨውና ውሃ አድርጎ ሽንኩርት ሲጎ ተቆላላ ነው እንግዲህ ለገበያ መጥቶ ነው እዛ እኛ ምን በለውን ምግብ ለአቅም ሳቸው ብሎ እየሰራልን ያለው ማለት ነው። ስጎ እየበሰለ ነው። ከዛ እንደዚህ ታድርጎ አወቀው። እንደምታዩት እኔ ራሴ እዚህን ያክል ማወቅ በደምብ አሽቶ ካወኩ በኋላ ከዛ እንደዚህ ከደረሰ ካልደረሰ ደግሞ አሽቶ ያወካሉ ማለት ነው። በትንሽ ለስለስ ቀጠን ስላለበት ከዛ እዚህ ጋር ሳይሄድም ሆነ ትሪም ያላችሁን ማቅረብ ትችላላችሁ። እንደዚህ ልክ እንደ ዳቦ ሆኖ እንደሚዘጋጀው ከዛ እንደዚህ ዙሪያውን እያደረገ እየጨመረው ነው። ተመለከቱ፣ እሚበቃውን ያክል ድረስ ይተመልከቱ እንደዚህ እየተደረገ ይገባል ማለት ነው። ከዛ እንዲህ አድርጎ ከተደረሰው ከተጨረሰ በኋላ ክድና አድርጎ ለተወሰነ ደቂቃ ይበሳል እስኪ በስል እስኪ በቃው ድረስ ማለት ነው። እኔ ተመልከቱ እንግዲህ አሁን እየደረሰ ነው። በዚህ መልኩ በስሏል። ከዛ አሁን እንግዲህ አወተን መብላት ነው ማለት ነው። እዚህ ቃል ለማውጫን ይዘረግፋል። ይሄ በጣም ነው የሚያምረው። በጣም ነው የሚጠመው። የራሱ ለመጀመሪያ ጊዜ የቀመስኩት በጣም ነው የተመቸኝ። ቪዲዮውን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ መበረታቱን። በዚህ መልኩ አልቋል። አሁን እንበላ ነው ማለት ነው።